ሎጥ ግን በሚያየው ነገር ኮንፈርተብል አልነበርም። በሚሰማው ነገር በሚያየው በሴተኛ ኑሯቸው በዙሪያው ባለው እግዚአብሔርን አጌንስት በሆነው ሲስተምና ስርዓት ደስተኛ አልነበረም። ኢትስ ፔንፉል ነበር። ኮንፎርት የሚከለክለው ነገር ነበር። ዛሬ ብዙዎቻችን የራሳችን ነገር ነው የሚያሳስበን። የኢየሩሳሌም ቅጥሮ አፈርሶ ከተማው ተቃጥሎ በነበረ ጊዜ ልቡ ምናለ ይዘል አዝን እያለ እንድታያት የምፈልገው ነህምያ በሚኖርበት አገር መካከል ንጉሡን እያገለገለ የተመቸ ኑሮ ውስጥ ነበር የሚኖረው። የራሱ ፐርሰናል ነገር የሚያሳስበው ሲትዌሽን ውስጥ አልነበርም። ግን የሰማው ነገር የራሱን ደስታ ወሰደው። የሰማው ነገር ኮምፈርቱን ከለከለው። የሰማው ነገር እረፍት ከለከለው። የሰማው ነገር የልቡን ደስታ ስለወሰደ ንጉሱ በሚያየው ጊዜ ይሄ የልብ ሐዘን ነው እስከሚል ድረስ ሐዘኑ በፊቱ ላይ የተገለጠ ነበር። ወገኖቼ ዛሬ የሚያሳዝነን ነገር ምንድን ነው? የተወደዳችሁ የእግዚአብሔር ቤተሰቦች እንደምከማችኋል፣ እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር ስለሰጠን እድል ዛሬም የእግዚአብሔርን ቃል እንድንከፋፈል እንድንነጋገር፣ እግዚአብሔር ስለረዳን የእግዚአብሔር ስም የተባረከ ይሁን። ዘመኑ በጣም እየጨለመ ያለበት ሁኔታ ላይ ያለው እና በዚህ ዘመን እንዴት እንደምንኖር መጽሐፍ ቅዱስ ይነግረናል፣ እና በዚህ ቃሌን ካሬ ስላደረጋችሁ ነው ወደ እናንተ የመጣሁት። አብረን ንጸልይ። ያለን አምላካችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለረዳህን፣ ስላገዝከን በህይወት እንድንኖር ስለረዳህን፣ ዛሬ ምድር ስለጨመርክልን፣ ዛሬም ዘመን ስለጨመርክልን እግዚአብሔር ሆይ እናመሰግንሃለን። አሁን ጌታ የምትናገረው አንተ ነህ፣ ተናጋሪው አንተ ነህ እና ለልባችን እንድትናገርን የሚጠቅመንን የሚረባንን እልፍ የምንልበትን ፈቀቅ የምንልበትን የምንሻሻልበትን እግዚአብሔር ሆይ እንድትረዳን እንድታሳየን ጆሯችንን እንድትከፍት እግዚአብሔር፣ ብዙ ድምፅ አለ። ድምፅ ሲበዛ እግዚአብሔር ሆይ ያንተን ከሌላው ለመለየት በጣም ይከብዳልና እግዚአብሔር ሆይ በጎቼ ደግሞ ድምፄን ይሰማሉ ብለህ በቃል ተናግረሃልና እግዚአብሔር ሆይ በጌታ በኢየሱስ የአንተን ድምፅ ከሌላው ለይተን ማወቅ እንድንችል ድምፅህን መስማት እንድንችል አንተን ስንሰማ እንረጋጋለንና እግዚአብሔር ሆይ አንተን መስማት እንድንችል እንድትረዳን እንለምንሃለን እናመሰግንሃለን እንወድሃለን በጌታ በኢየሱስ እንደምታውቁት በጣም የሚያስጨንቅ ዘመን ላይ እንዳለን ያውቃለሁ እና በዚህ ዘመን መኖር መገኘትም ራሱ ማገልገልም ራሱ በጣም የሚያስጨንቅ ዘመን ነው እና በሚያስጨንቀው ዘመን ደግሞ እንዴትም እንደምንኖር የእግዚአብሔር ቃል ኢንካሬጅ ያደረገናል፣ ይነግረናል እና እሱን ቃል ላካፈላችሁ ነው በፊታችሁ የመጣሁት። ሁለተኛው የሐዋርያው ጴጥሮስ መልእክት ምዕራፍ ሁለት ላይ ያለውን ቃል ነው ማካፈላችሁ። እንደዚህ ያለ እግዚአብሔር ኃጢአትን ላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉርጓን ለፍርድ ሲጠበቁ አሳልፎ ሊጠበቁ አሳልፎ ከሰጣቸው ለቀደመውም ዓለም ሳይራራ ከሌሎች ሰባት ጋር ጽድቅን የሚሰብከውን ኖህን አድኖ በኃጢአተኞች ዓለም ላይ የጥፋትን ውሃ ካወረደ ኃጢአትም ያደርጉ ዘንድ ላሉት ምሳሌ አድርጎ ከተሞችን ሰዶምና ገሞራን አመድ እስኪሆኑ ድረስ አቃጥሎና ገልብጦ ከፈረደባቸው፣ ጻድቅ ሎጥን በመካከላቸው ሲኖር እያየና እየሰማ ነፍሱን አስጨንቆ ነበርና በአመፀኞች ሴሰኛ ኑሮ የተገፋውን ያን ጻድቅ ካዳነ እግዚአብሔር የሚያመልኩትን ከፈተና እንዴት እንደሚያድን በደለኞችንም ይልቁንም በርኩስ ምኞት የሥጋን ፍትወት እየተከተሉ የሚመላለሱትን ጌትነቱንም የሚንቁትን እየቀጣቸው ለፍርድ ቀን እንዴት እንደሚጠብቅ እንደሚጠበቁ ያውቃል እያለ መጽሐፍ ቅዱሳችን ይነግረናል። እንግዲህ ኖኅን እና ሎጥን ስናስብ ሁልጊዜም ኖኅንና ለውጥን ሳስብ ወይም ደግሞ የዚህን ክፍል መጽሐፍ ለሰዎች ሳካፍል ወይም ደግሞ የማንበብ ቀኑ ሲደርስ፣ ማለት ዲቮሽን ላይ ማንበብ ሲጀምር፣ ሁልጊዜ ትዝ የሚለኝ ነገር ወድጄም ሳይሆን በግዴ ያለንበትን ዘመን ኮምፔር እንዳረግ ያስደረገኛል። ያለንበት ዘመን እና ኖኅና ለውጥ የነበሩበት ዘመን በጣም ሲሚላሪቲ ያለበት ዘመን እንደሆነ መጽሐፍ ቅዱሳችንን ስናይ ካሁኑ ጋራ ስናወዳድር የምናስተውለው ነገር እንደሆነ አስባለሁ። እግዚአብሔር በኃጢአተኞች ወይም ደግሞ በኃጢአታቸው ምክንያት ያዘነበት የሰው ኃጢአት በእግዚአብሔር ፊት ከፍ ብሎ የወጣበት፣ የእግዚአብሔርን ልብ ያሳዘነበት ዘመን እንደሆነ እግዚአብሔር ደግሞ በኖህ ዘመን እንደምናውቀው የኃጢአታቸው ገደብ አልፎ ወደ ላይ ስለደረሰ እግዚአብሔር ደግሞ ያንን ሕዝብ ለማጥፋት የወሰነበት የጥፋት ውኃን በምድር ላይ የላከበት እንደሆነ ዘፍጥረትን ስናነብ እናገኛለን። ነገር ግን አንድ ቀን እግዚአብሔር ወደ አብርሃም መጣ፣ እግዚአብሔር ወደ ሎጥ መጣ። እንድታስቡት የምፈልገው የመጣበት ምክንያት እግዚአብሔር በዛ ምድር ለነበሩ ሰዎች ለሁለቱም ሎጥም ለነበረበት ከተማ ነውም ለነበረበት ከተማ የተለያየ ታሪክ ውስጥ ያሉ ሰዎች ናቸው። ለነበሩበት ከተማ እግዚአብሔር ያዘዘው ፍርድ እና ቅጣት ዲስትራክሽን ነበር። በነበሩበት ዘመን የውሃ ጥፋት ምድርን የሚያጠፋበት ዘመን ነበር። ለውጥ ደግሞ የነበረበት ዘመንና የነበረበት ትውልድና ጄኔሬሽን መካከል ደግሞ እግዚአብሔር ከሰማይ እሳትን ልኮ ምድርን ያቃጠለበት፣ ያወደመበት፣ ያጠፋበት ታሪክ ውስጥ የነበሩ ሰዎች እንደሆነ ዘፍጥረትን ስናነብ እናገኛለን። እነዚህ ሰዎች ግን አንድ ነገር ልላችሁ የምፈልገው በዚህ ቃል ውስጥ እንድንነጋገር ወይ ደግሞ እንድንወያይ ዛሬ ላነሳላችሁ በልቤ ውስጥ የከበደው ነገር ምንድነው? ሎጥ ነፍሱን ምን አድርጎ ይኖር ነበር ይላል? ነፍሱን አስጨንቆ ይኖር ነበር። ነፍሱን አስጨንቆ ይኖር ነበር። በዙሪያ በሚያየው ኃጢአት ኤክስትሪም በሆነው ኃጢአት የምድርን ፊት ጎረቤቶቹን፣ አካባቢውን፣ አገሩን እየወረሰ እየተቆጣጠር ስፕሬድ እየሆነ ያለውን ኃጢአት ሲያስብ ሎጥ ምን ይሆን ነበር? ነፍሱን ትጨነቅ ነበር፣ ወይም ደግሞ ነፍሱን አስጨንቆ ይኖር ነበር እያለ ይናገር። አንድ ነገር ማለት የምፈልገው እንዴት ናችሁ? በዙሪያ እያየው ያለሁት ነገር አንዳንዴ ከአይምሮ በታች የሚሆንብኝን ነገር ኤክስፒሪንስ ሶሻል ሚዲያ ላይ ስከፍቱ የምታዩት ነገር፣ የምታዩት ሸፍጥ፣ የምታዩት ኃጢአት፣ የምታዩት ነው። የምታዩት ዳርክነስ ጨለማ፣ በቃ ኤክስትሪም የሆነ ነገር ስታዩ ነፍሳችሁን የሚያስጨንቅ መኖር እንዳትችሉ ደግሞ ለመኖር እንዳትጓጉ በኢንቫይሮመንታችሁ እንዳትደሰቱ የሚያደርግ ሲችዌሽን እየጨመረ እየመጣ እንደሆነ እንድታስተውሉ እፈልጋለሁ። ሎጥ ነፍሱን አስጨንቀው ይኖር ነበር። ያንን ነፍሱን አስጨንቀው የሚኖረውን ሎጥ እንድታስብ ትፈልጋሉ። የኖረውን ሎጥ እንድታስብ ትፈልጋሉ። የእግዚአብሔር የሆኑ የእግዚአብሔር ልጆች የሆኑ ወይም ደግሞ የእግዚአብሔር መንፈስ ያለባቸው መጽሐፍ ቅዱስ ዓለም በክፉ እንደተያዘች ያውቃሉ እያለ መጽሐፍ ቅዱሳችን ይነግርናል። ዓለም በክፉ ውጅ እንደወደቀች ያውቃሉ። ብዙዎቻችን ግን ዘመኑን የምናውቅበት ጊዜን የምናውቅበት ሁኔታዎችን የምናውቅበት ነገር ላይ ሳይሆን በግርግር ውስጥ ብዙዎቻችን ተወስደናል፣ ተጠልፈናል። ሎጥ ግን በአመፀኛ በሴሰኛ ኑሯቸው እየተጨነቀ ይኖር ነበር። ነፍሱን ያስጨንቅ ነበር። ነፍሱ እየተጨነቀ ነበር። ኮምፎርታብል አልነበረም። የሚያው ነገር እግዚአብሔር ሰው ስለነበረ ልቡን የሚያሳዝነው ነገር ነበር። ልቡን የሚጎዳው ነገር እሱ ነበር። ሚያማው ነገር እሱ ነበር። ለዚህ ነው ጳውሎስ ራሱ ሲናገር ምናለ እኔ ብሄድ ይሻላቸዋል፣ እኔ ብሄድ ይሻለኛል፣ ነገር ግን የሚያስጨንቀኝ እረፍት የሚነሳኝ የቤተ ክርስቲያንና የእናንተ ጉዳይ ነው ብለው በመልእክቱ ጳውሎስ ለቤተ ክርስቲያን የጻፈው መልእክት ላይ እንመለከታለን። ራሱን የራሱን ሎጥ የራሱን ማዳን ሳይሆን የራሱን ላይፍ ስታይል ሳይሆን የራሱን ቅድስና፣ የራሱን ጽድቅ፣ የራሱን እውነት ሳይሆን እያሰበ ያለው የሚያው ነገር ኮምፎርተብል የሚሰጠው አልነበር። ወገኖቼ በኃጢአቱ ኮምፎርተብል መሆን ስንጀምር ኃጢአትን ስንለምድ የምናየው ነገር ኖርማል ሲሆንብን፣ ነውር ኖርማል ሲሆንብን፣ የሚያሳፍር ነገር ኖርማል ሲሆንብን፣ ከመጽሐፍ ቅዱሳዊ ውጭ የሆነ ኢ መጽሐፍ ቅዱሳዊ የሆነ ነገር ኖርማል ሲሆንብን፣ ቤተክርስቲያን ኖርማል ሲሆንባት፣ ያን ጊዜ ነው ልንፈራ፣ ልንደነግጥ፣ ልንሰጋ የሚገባል። ሎጥ ግን በሚያየው ነገር ኮንፈርተብል አልነበረም። በሚሰማው ነገር በሚያየው በሴሰኛ ኑሯቸው በዙሪያው ባለው እግዚአብሔርን አጌነስት በሆነው ሲስተምና ስርዓት ደስተኛ አልነበረም። ኢትስ ፔንፉል ነበር። ኮምፎርት የሚከለክለው ነገር ነበር። ወገኖቼ ዛሬ ብዙዎቻችን የራሳችን ነገር ነው የሚያሳስበን። ያንን ነህምያ የኢየሩሳሌም ቅጥሯ ፈርሶ ከተማው ተቃጥሎ በነበረ ጊዜ ልቡ ምና ይላል? አዝን ያ እንድታያት የምፈልገው ነህምያ በሚኖርበት አገር መካከል ንጉሱን እያገለገለ የተመቸ ኑሮ ውስጥ ነበር የሚኖረው። የራሱ ፐርሰናል ነገር የሚያሳስበው ሲትዌሽን ውስጥ አልነበርም። ግን የሰማው ነገር የራሱን ደስታ ወሰደበት። የሰማው ነገር ኮምፈርቱን ከለከለው። የሰማው ነገር እረፍት ከለከለው? የሰማው ነገር የልቡን ደስታ ስለወሰደ ንጉሱ በሚያየው ጊዜ ይሄ የልብ ሐዘን ነው እስከሚል ድረስ ሐዘኑ በፊቱ ላይ የተገለጠ ነበር። ወገኖች ዛሬ የሚያሳዝንን ነገር ምንድን ነው? የልብ ሐዘን ውስጥ ያስገባን ነገር ምንድን ነው? ነፍሳችንን ያስጨነቀን፣ ደስታን ከኛ የወሰደው ነገር ምንድን ነው የእግዚአብሔር ነገር አለመከበሩ ነው ወይ? በእግዚአብሔር ነገር ሰዎች እንደፈለገ መፋለናቸው ነው ወይንስ? የራሳችን ህይወት ነው? የራሳችን ኑሮ ነው? የራሳችን እንጀራ ነው? የራሳችን ትዳር ነው? ሎጥ ግን ነፍሱን አስጨንቀው፣ ደስተኛ አልነበረም። ኮንፈርተብል አልነበርም። የሚያየው ነገር ልብ የሚያሳዝን፣ የሚሰብር የእርሱን ጌታ ጌነስት የሚያደርግ ከእግዚአብሔር ስርዓትና ሕግ ውጭ የሆነ ነገር ነበር። ስለዚህ ወገኖች አዘነ። ያን ጊዜ ግን ይቅርጥ ወደ እርሱ ሲመጣ እንመለከታለን። አንድ ቀን እግዚአብሔር መጣ በሆነው ነገር እያዘነ ስለነበረ፣ የእግዚአብሔር ወገን ስለነበረ፣ የእግዚአብሔር ነገር እየገደደው ስለነበር፣ የሕዝቡ መፋንን እያሳዘነው ስለነበር፣ የሕዝቡ ስርዓት ማጣት፣ መፋንን፣ ልቅ መሄድ፣ ስርዓት ማጣት፣ ከእግዚአብሔር ስርዓት አጌነስት መሆን እያሳመመው ስለነበር፣ እግዚአብሔር ወደ ኖህ መጣ፣ ወደ ሎጥ መጣ ከተማውን ሲያጠፋ ከተማው ላይ እሳትን ሲያዘም እግዚአብሔር ሎጥን እና ቤተሰቡን እግዚአብሔር አዳን እንዴት እንደሚያደል እግዚአብሔር ያውቃል። እንዴት እንደሚታደግ እግዚአብሔር ያውቃል። እንዴት ሰርቫይቭ እንደምናደርግ እግዚአብሔር ያውቃል። እንዴት ይህንን ዘመን እንደምናልፍ እግዚአብሔር ያውቃል። እንዴት እንደምንበላ፣ እንደምንጠጣ እግዚአብሔር ያውቃል። እንዴት በክንፉ እንደሚከልለን፣ እንደሚሸሽገን፣ ከክፉ ነገር እንደሚያድነን እግዚአብሔር ያውቃል። ግን ሐዘናችን የእግዚአብሔር ጉዳይ ነው ያሳዘንን፣ ወይስ የራሳችን ጉዳይ ነው ያሳዘንን? ጥያቄው ሐዘኑ ለምንድን ነው? ሐዘናችን ለምንድን ነው? መጨነቃችን ለምንድን ነው? እንቅልፍ ማጣታችን ለምንድን ነው? መጾማችን ለምንድን ነው? መጸለያችን ለምንድን ነው? መክሳታችን ለምንድን ነው? መጠውለጋችን ለምንድን ነው? ነህምያ የሰማው ነገር የከተማው መፍረስ እና መቃጠር፣ እንደገና የእስራኤል ሕዝብ በታላቅ ነቀፋና ስድብ ውስጥ መሆናቸውን ሲሰማ አዘነም። ልቧዘን፣ መጾም ጀመረ፣ መጸለይ ጀመረ። መነጋገር ከንጉሱ ጋር መነጋገር ጀመረ። ወገኖቼ የእግዚአብሔር ሀዘን ነው በልባችን ያለው ወይስ የራሳችን ሀዘን ነው? አይ ነው ብዙ ነገር ነው ያለው። በዚህ ዘመን የሚያሳዝን የሚያስጨንቅ ዘመን ነው ያለው። ግን ኢንካሬጅ ማድረጋችሁ በሀጢያት ኮንፈርተብል እንዳንሆን ኖርማል እንዳይሆንብን ሰዎች ቤት ሰርተው በሀጢያት ስታየው ኖርማል እንዳይሆንባችሁ። የእግዚአብሔር ስርዓት በአደባባይ ሲበላሽ ኖርማል እንዳይሆንባችሁ። ዛሬ እንላነቃችሁ ፈልጋለሁ፣ እንድታለቅሱ፣ እንድትጾሙ፣ ማቅ እንድትለብሱ፣ ወደ ጓዳችሁ እንድትገቡ፣ ከእግዚአብሔር ጋር እንድትነጋገሩ እግዚአብሔር ወይ ወዴት ነው እንድትሉ። የእግዚአብሔር ጽድቅ እንቅልፍ እንዲነሳን የእግዚአብሔር ስርዓት መበላሸት እንቅልፍ እንዲነሳን ያስፈልጋል። ለሚያ አዝን ለምንድን ነው? የልብ ሐዘን ለምንድን ነው? ይሄ የልብ ሐዘን ነው። ለምንድን ነው ልብ ያዘ ነው። ዛሬ ምናዝንባቸው የራሳችን ህይወቶች አሉ። ምናዝንባቸው የራሳችን ፋይናንሻል ጥያቄ አለን? ሪሌሽንሽፕ ጥያቄ አለ። የፋሚሊ ጥያቄ አለ። ግን ከነዚህ ሁሉ የሚበልጠው በእግዚአብሔር ነገር መበላሸት፣ የእግዚአብሔር ሕዝብ ነቀፋ በስድብ እውነተኛ ሰዎች በጓዳ መሆናቸው፣ ሰዎች በፋነናቸው ኃጢአት እንደ ውሃ መጠጣቱ፣ ነውር ማደጉ፣ ዓለምን በቃ የክፉ ጨለማ እየተቆጣጠረ መሄዱ መንፈሳችንን ካላስጨነቀው ምንድን ነው ዛሬ የሚያስጨንቅ? ያን ጊዜ እግዚአብሔር ሎጥን ተጨንቆ ይኖረኝ በሴሰኛ ኑሯቸው የተጨነቀውን ሎጥን ዳ ዘማሪ እንዲያለው እንዴት እንደሚያድን ያውቃል። እግዚአብሔር መልስ የለኝም እንዴት እንደሚያድን እንዴት እንደሚታደግን ያልነግራችሁ ለራሴ እንዴት እንደሚታደገኝ አላውቅም። ግን እንዴት እንደሚያደን እግዚአብሔር ያውቃል። እንዴት እንደሚታደግ እግዚአብሔር ያውቃል። ግን የእርሱ የሆኑትን በኃጢአት ያልተመቻቸውን፣ በሴሰኛ በዓለም ሴሰኝነት ያልተመቻቸውን፣ በነውሩ ማደግና ቁጥጥር ስር መሆን ያልተመቻቸውን፣ ያመማቸውን፣ ኮምፎርት ያጡትን መተኛት ያቃታቸውን የሚጾሙትን የሚጸልዩትን በእግዚአብሔር ነገር ላይ መበላሸት የሚያለቅሱትን እንዴት እንደሚያድን እግዚአብሔር ያውቃል። ለዳን ትፈልጋላችሁ? በዚህ ዘመን እግዚአብሔር እንዲያድናችሁ ትፈልጋላችሁ? እንዴት እንደሚያድን ያውቃል እግዚአብሔር፣ እንዴት እንደሚያድን ያውቃል እግዚአብሔር፣ እንዴት እንደሚያድን ያውቃል። ለውጥ በአመፀኛ ኑሯቸው ያዝን ነበር። በአመፀኛ ኑሯቸው ደስታ የጎደለው ህይወት ይሆኑ። ዛሬ እንዴት ና እንዴት ናችሁ? ደህና ናችሁ? አገልግሎታችሁ መስፋት ደስ ብሏችኋል። በወንጌል መስፋት ደስ ብሏችኋል። ደስ ይላል ደስ ይላል። ብዙ ደስ ብሎን የምንቆጥረው ነገር አለ። ግን የእግዚአብሔር ነገር እያሳሰበን ነው ወይ? የቤተ መቅደሱ ጉዳይ እያሳሰበን ነው ወይ? የቤቱ ጉዳይ፣ የቤተ ክርስቲያኑ ጉዳይ፣ የዓለም ጉዳይ፣ የጄኔሬሽኑ ጉዳይ፣ የሚጠፉት ልጆች፣ በጥልቁ ነገር ውስጥ እየገቡ ያሉ ሰዎች፣ አለም በክፉ ስር፣ በጨለማ ቁጥጥር ስር እየወደቀች ሄደዋል።

ይካዳ አለ። እግዚአብሔር ያድለናል፣ እግዚአብሔር ይታደገናል፣ እግዚአብሔር ይደርስልናል፣ እግዚአብሔር ጣልቃ ይገባልናል፣ እግዚአብሔር ያስበናል። ወገኖች ዛሬ ኮንፎርተብል በአለም ኃጢአትን ያደርጉ ዘንድ ላሉ ምሳሌ አድርጎ ከተማዎችን ሰዶምና ጎሞራን አመድ እስኪ ሆኖ ድረስ አቃጥሎና ገልብጦ ከፈረደባቸው ጻድቅ ሎጥን በመካከላቸው ሲኖር እያየና እየሰማ እለት እለት በአመፀኛ ስራቸው ጻድቅ ነፍሱን አስጨንቆ ነበርና እያየና እየሰማ የኢንፎርሜሽን ዘመን ነው። የሚዲያ ዘመን ነው። ኢንፎርሜሽን በአጭር ጊዜ ነው የሚሰራጭው። ሩቅ ሆናችሁ እየሆነ ያለውን እየተደረገ ያለውን የምትሰሙበት ዘመን ነው። በጓዳ በሴክሬት የሚደረጉት ነገሮች በአደባባይ እየወጡ ያለበት ዘመን ነው። ሰው ነውርን መለየት ያቃተበት ዘመን፣ ነውር ወደ ገበና ወደ አደባባይ የወጣበት ዘመን፣ ፈሪያ እግዚአብሔር የተረሳበት ዘመን። እያየ እየሰማ ይጨነቅ ነበር፣ ያዝም ነበር። ይልቁንም በርኩስ ምኞት ስጋ አንፍቶት እየተከታተለ የሚመላለሱትን ጌትነቱንም የሚልቁትን እየቀጣቸው ለፍርድ ቀን እንዴት እንደሚጠብቅ ያውቃል። አያችሁ፣ እግዚአብሔር አምላክ ጻድቅ ፈራጅ ነው። በኖህ ዘመን የጥፋት ውሃን እንደላከ ኃጢአተኞችን እንዳጠፋ በእግዚአብሔር ላይ የተነሱትን ያመጹትን የእግዚአብሔርን ሀሳብ መስማት ያልፈለጉትን እንዳጠፋ በለውጥ ዘመን እሳትን አውርዶ ሰዶምና ገሞራን እንዳጠፋ ልክ አለው ለኃጢአት ገደብ አለው ልኩ ሲሞላ ገደቡ ሲሞላ እግዚአብሔር ደፋሮችን የሚንቁትን የሚሳደቡትን በእግዚአብሔር ላይ የሚከፍቱትን በባዕድ አምልኮ በሰይጣን አምልኮ ስርዓት ውስጥ የወደቁትን እግዚአብሔር የምህረት ዕድል ይሰጣል፣ ግን እንዴት እንደሚቀጣ እግዚአብሔር ያውቅ። የሚያየው የሚሰማው ነገር ኮምፎርት የሚሰጥ አልነበረም። ያ ጌታ ዛሬም ጽዋ ሲሞላ ለፍርድ ይመጣል። ይህ የምህረት የፍቅር አምላክ የሆነው ጌታ ያልተመለሱ ሰዎች ጽዋ ሲሞላ ይመጣል። ግን የሚያድነን እንዲያድነን እንዲታደገን፣ በጽድቅና በእውነት ልንኖር በኃጢአት ላናመቻመች ላንደባልቅ፣ ራሳችንን ላናተራምስ፣ በወንድ ላንሆን ኮምፎርተብል ላንሆን፣ እንድንነቃ እንድናለቅስ እንድናዝን እንድንቆጣ መንፈሳችን እንዲበሳጭ። ጳውሎስ እንደምታውቁት ወንጌል ለመስበክ ሲሄድ በኤፌሶን ሞልቶ ነበረ። ጣዖቱን ባየ ጊዜ መንፈሱ ምን አደረግበት ይላል? ተበሳጨበት ይላል። መቼ ነው መንፈሳችን የሚበሳጭ? መቼ ነው የምንቆጣው? መቼ ነው የምናዝነው? መቼ ነው ኮምፎርት የሚጠፋብን? ከውስጣችን የእግዚአብሔር ነገር እየቀለለ ሲሄድ መቼ ነው የሚያመን? መቼ ነው ወገኖች? እሱ ነው ዛሬ ልላችሁ ንፈልገው ይህናተን ከሆነ ጌታ ሆይ ከተጣበቅኩበት ከተያዝኩበት ከተላመድኩበት ኖርማል ካረግኩት ነውርና ስንፍና ለየኝ ከኃጢአት ከለመድኩት ኃጢአት ለየኝ በኃጢአት ኮንፈርተብል ከሆንኩበት ነገር አውጣኝ በዙሪያ ያለውን እያየው እየሞላ እየሰፋ እየበዛ ያለውን ኃጢአት ኮምፎርተብል እንዳሉን እንዲያመኝ እንዲያለቅስ እንድጸልይ እንድማልድ እንደገና የሻገተውን መንፈሴን ታነቃዘን ቆርቆረውን ዝገቱን ከላይ ላይ ታወጣዘን የነቃ አእምሮ የሚጸልይ፣ የሚማልድ፣ የሚያለቅስ ወንጌል የሚናገር ሰው የሚማልድ ወንጌል ስፕሬድ የሚያረግ ሰው እንድታረገኝ ለምናለሁ ብለን ልንጸልይ ይገባል። እሱ ነው ዛሬን ካሪ ስላደርጋችን እግዚአብሔር የሰማነውን ቃል ይባርክልን። ጌታ እንዲረዳን አብረን ብንጸልያለ፣ ጌታ ሆይ ስለረዳን ስላገስከን እናመሰግናለን። ዛሬ ሳናቀው ተደባልቀን ቢሆን ተመሳስለን ቢሆን አመቻምችን ቢሆን ኮምፕሮማይዝ አድርገን ቢሆን ጌታ ለብ ብለን ቢሆን ተለሳልሰን ቢሆን የድሮ ኃይላችን፣ አቅማችን አተን ቢሆን እግዚአብሔሩ እንድትመልስልን አቅም እንድትሰጠን፣ ጉልበት እንድትሰጠን፣ ብርታት እንድትሰጠን እግዚአብሔር አምላክ ሆይ እንለምንሃለን። የሚረዳ የእግዚአብሔር መንፈስ የሚያግዝ የእግዚአብሔር መንፈስ የሚያቆም ቀንበር የሚሰብር ጨለማ የሚገፍ የእግዚአብሔር መንፈስ ይምጣልን በኢየሱስ ስም፣ ቆርቆሯችን ይውደቅ በኢየሱስም፣ መንፈሳዊ እርጅናና ድካም ከላያችን ላይ ስንፍና ሁሉ ይነሳ። የእግዚአብሔር መንፈስ እንደገና ሪኒው እንድታረገን፣ እንድታነቃን። እግዚአብሔር ሆይ ደግሞ እኛንና የኛ የሆኑትን ቤተሰቦቻችንም በምድር ላይ ከሚመጣው ክፉ ነገር እንድታድነን፣ እንድትሸሽገን እንድትከ ተጠልለን እንለመንሃለን። ጌታ እንወድሃለን፣ እናመሰግንሃለን። ስለረዳን ስለተናገርከን፣ ተመስገን። እኛ የሚገባንን አድርገናል። ክብሩ ላንተ ይሁን። በጌታ በኢየሱስ ስምስክር ስማን። ጌታ ይባርካችሁ። ጌታ ስለ ረዳን እግዚአብሔር ስም የተባረከ ይሁን። ይሄ መልእክት ይጠቅማል የምትሉ ከሆነ ለሌሎች ማስተላልፉት። ጌታ ይባርካችሁ። ጌታ ወዳችኋል። ሻሎም